እሱ ራስ ደብረጽዮን እኮ ይመጣል አዲስ አበባ ደብረ አዲስ አበባ እየመጣ ነው አለ። ስለዚህ ይሄ ሰውዬው እኮ ሊያሰራ አልቻለም። ያዘው በእናት ብሎ እኮ አብይ አሁን ሊዘው ይችላል። ምን ያወጣል? ምን ያወጣል? ምክንያቱም በትግራይ ህዝብ አሁን ለምን ደብረጽዮንን ያዝገው ብሎ ሊያስረው ነው። ረርት ማንም የለ፣ ማንም የለ። ድራማው ግን ጭካኔያቸው፣ አየሽ? በህዝባችን ያላቸው ጭካኔ በጣም ክሪቲካል። የሚያስብ ማይንድ ያለው ሰው፣ ንጻ የሆነ ሰው በደንብ ይገባዋል። ግን እኔ አሁን መግረሻ ያለው ነገር አብዛኛው ግን አይገባው። ምክንያቱም ኦልሬዲ ብሬሞች አድርገውታል። ውጊያው ራሱ ማን ማን ጋር ነበር አያውቅም። አሁን ምን እየደረግ ነው አያውቅም። አሁን ራሱ በቃ ይመጣብን፣ እንደገና በሁለት ክፍላችሁ የትግራይ ህዝብን ወረምላሽ ብላችሁ አድዋ፣ አክሱም፣ ሽረ ለብቻው ሻቢያ አድርጋችሁ አጋመ እንደታራያ ደግሞ ተንቤን ለብቻ በጽህን አድርጋችሁ ሰሳቸው ልታባሉ ነው። ረበናታችሁ ተዉ፣ በቃ ተርቃችሁ እንኳን ቢሆን በቃ ሁሉም ተዉትና ተርቃችሁ እንኳን በቃ አብራቸው እንኳን ጉዝን እንደ ዘርግላቸው እያደርጋሉ ት ይሄ በጣም ቆሻሻ የሆነ የመጨረሻ ወራዳ ብቻ የሚሰበሰብበት ቆሻሻ ፓርቲ ነው፣ ቲፒኤልኤፍ የተባለ ምን እልሽ ሆነስ ል ነው የምልሽ። ቲፒኤልኤፍ የተባለ የመጨረሻ የመጨረሻ ወራዳ ነው፣ በቃ ምን እልሽ ሕዝባችን እንኳን እንደዚህ የሚያደርግ ማለት በአለማችን ላይ ባይ በአለማችን ላይ ነፃ ወጣላ እያለ ነፃ ወጣላ አለ እያለ ሕብረተሰብ እንደዚያ ያክል እንደዚያ ያክል የሚጨፈጭፍ ወራዳ ወራዳ ፓርቲ በአለማችን ላይ የለም። ሆነ ሲነምልሽ ነው ነጻዎቾች ኳልኩ ቢያንስ ቢያንስ ለህዝባቸው እንትን ያደርጋሉ። ለህዝባቸው ታማኝ ናቸው። የሚናቀት ነገር በግልፅ ይደርጋሉ። እንደዚህ አይነት ትፔለፍ የተባለ ቆሻሻ ግን በታሪካችን የለም። ለምን ካልሽ ደግሞ የሻቢያ ዋና ዋና ቂ ጥላስ ነው። የሻቢያ ንትን እና ጌታቸው ሆነ ጻርቃ ምንም የተለየ ን አይደለም። በአንፃሩ ግን እንዲያውም ህብረተሰባችን በጣም ይጎድዝ ነው። በጣም ይጎድዝ ነው። ለምሳሌ እነሱን አምኖ ሲቃወም፣ እነሱን አምኖ ጥያቄ ሲጠይቅ ያኛው ትቤ ደግሞ በየሄድበት እየተከታተለ እነዛን ትክክለኛ ተቃዋሚ ትቤ ሆኑትን እየለየ ይገላቸዋል፣ ያስራቸዋል፣ በቃ ይደበድባቸዋል። ታውቂያለሽ፣ አሁን ይሄ በጣም ሽም ነው ሽም ነው። አሁን ጌታቸውን ወደ ጸርቀን ግን ለምን ብሎ እንኳ አይናገርም፣ አይናገርም። መግለጫ አይሰጥም። ይሄድና በቃ ኦኬ ሶስት ቀን ጠብቁን፣ በሶስት ቀን በቃ እንትናወጣለን። ሶስት ጀነራሎች አባሪ ያለው ይላል። ጀነራሎች ግን አሉ፣ ስራቸው ላይ ናቸው። ሶስት ጀነራል አባረሩት ይላል። ሶስት ጀነራል ከአባረረ አንገቱን ይሉታል፣ ንገ አንገቱን እንደ ጭራሽ አያባርራቸውም። ውሸት እንደ ከዚያችን እንደዛ ብሎ ነበረ። በቃ በየዞኑ የነበሩ የፖለቲካ አማራሮች አባር ያሉ ብሎ ነበረ። ግን ተመልሰው ስራቸው ነ ስራቸው ናቸው። እንደዚህ አይነት ቆሻሻ ስራ የሚሰራ ዶክተር ማን ይቀበላል? ዶክተር ይገርታና ይገርታና አንድ ጥያቄ ይኔ እስኪ ማለት በደንብ ግልጽ እንዲሆን ስለፈለግኩ ነው የቲፒኤልኤፍ ዋና ዋና ሜምበሮቹ የኤርትራ ግማሽ ጎናቸው የኤርትራ ነው የሚባል ነገር አለ። ና አንተም ቅድም እያልክ ነበረ የማይወዷትን ሀገርና ህዝብ ነው ሲመሩ የነበረው። ለዛ ነው ኢትዮጵያ እንደዚህ መቀመቅ ውስጥ እንድትገባ ሲሰሩ የነበሩት ብለህ ስትናገር ነበር። ና ይህ ነገር ትክክል ነው የቲፒኤልኤፍ ኦነሮች ትልልቅ ሰዎች የኤርትራ ጎን አላቸው። ይሄ ነገር እውነት ነው። እስኪ ግብጽ አድርግ ተነገረ ማወቅ አለበት። ገባ ይክዳ በጣም ጥሩ ይህንን ባይዘ ይህ በተመለከተ ወደ አስራ ሰባት ገጽ የሚያክል የኢንቨስቲጌሽን ሪፖርት አለን። ይልክልሃል ከፈለክ ሀይ በለኝ። አስራ ሰባት ፔጅ አለ ኢንቨስቲጌሽን አርገን ማ እያ በኤቪደንስ ዘምለ። አሁን ለምሳሌ ግን ስተወሰነ ለምሳሌ ሰብሃት ነጋ ራሱም በቪኦኤ የተናገረው ቪዲዮ አለ። አዎ በኢህአዴግ ውስጥ በጣም ብዙ በርካታ ኤርትራውያን አሉ። ምሉ በሙሉ ኤርትራን የሆኑ አሉ። ግማሽ ጎናቸው ኤርትራን የሆናሉ እኔም ኤርትራዊ ነኝ ብሎ ተናግረዋል። ስብሃት ነጋ ማለት ስብሃት ነጋ ማለት እንግዲህ የቲፒኤልኤፍ ቁልፍ ሰው ማለት ነው። አሁን ለምሳሌ መንጀሪ ነው ብታይ የወንድሙ ልጅ ናት። ያው ቲፒኤልኤፍ ምክትል ና እንደፈለግ የምተፈንጫው አሉ። እሷም ኤርትራዊ ናት። ይሄ እንደፈራ የሚባል ኤርትራ ድረጽ ብታይ ለጎጭዋ ነው። በአንድ በኩል ግጭ፣ በአንድ በኩል አድባ ማለት ነው ይገጫ ማለት ኤርትራ ውስጥ ነው። ብርሃን ግሮክሰሽ ይባል ከውጭ ሀገር ያለው ዓድዋ እና እዛም እንትን ነው የሥራዬ የሚባል አካባቢ ነው። ይሄ ለምሳሌ አርከባቋይ ብታይ ዓድዋ እና እዛ ሥራዬ ነው። አርከባቋይ አዲስ አበባ ያለው ማለት ነው። ንምግቢ ሃይለ ብታይ አሁን ጀነራል ምግቢ ሃይለ የሚባለው ኤርትራ ውስጥ የሚገኝ ቁናማ ናቸው። የኤርትራ ኩናማ ነው። ማለት ምን በጣም በጣም በጣም ኦልሞስት ኦል ኮል ላለ ኦል ስም ዋና ኤክሲቲቭ ዳይሬክተር የሆነው ደሞ ቴውድሮስ ሓጎስ የሚባል ኢፈርት የሚባል ካምፓኒ አጠቃላይ የኢትዮጵያን ሀብት የሚዘርፍ ማለት ነው። እንደገና ደሞ ይ አባይ ወልድ የሚባል ማለት ነው። የትግራይ ፕሬዚዳንት የነበረው ማለት ነው። እንደገና ደግሞ ይሄ ስም ዝርናቸው ማለት እኔ እነ ሦስት የነበሩ ራሱ ሆኖስ ከዛ ኤርትራ ናቸው። ዶክተር አሁን ራሱ የገለጽካቸው በቂ ነው ማለት በቃ፣ ኢትዮጵያ በአጠቃላይ የባህር በር እንድታጣ አንተ እንዳልከው አሁን አንተ እኔ ብዙ ጊዜ ስትናገር ሰማሃለሁ። ጓደኛዬም ነህ። ፌዴራሊዝምን ትደግፋለህ ግን ትክክለኛ ፌዴራሊዝም መሆን አለበት የጎሳ ፌዴራሊዝም መሆን የለበትም ነው ያንተ በቃ ንግግር ማለት ነው ያን ደግሞ አገር መቀጠል ስላለባት ነው ካልሆነ ግን የጎሳ ምናምን ከሆነ የኔ የኔ የሚል ይከሰታል ልክ አሁን ኢትዮጵያ ላይ እንዳለው እና ሰላም አይኖረንም ነው ሰላም ኑሮን በፌዴራሊዝም ለመጓዝ ግን በቃ ከዚህ ከጎሳ ፌዴራሊዝም መውጣት አለብን ነው ያንተ አማርኛ እኔ እንደሚገባኝ ከሆነ ማለት ነው ብዙ ጊዜ ሳዳምጥ እና ኢትዮጵያ በቃ በጎሳ ፌዴራሊዝም እንደዚህ ወጥንቁጧ እንዲወጣ ያደረጓት የባህር በር እንድታጣ ያደረጓት እና ህዝቡ በቃ እርስ በራሱ እንዲ ተጨካክኖ እንዲተራረድ በቃ መስመር ያሰመሩት እነዚህ ሰዎች ናቸው ማለት ነው። እና እነዚህ ሰዎች ደግፎ እንት ማለት በጣም ከባድ ነው እውነት ለመናገር ማለት ነው። ገብተዋል። ምክንያቱም ኢትዮጵያዊነት መንፈስ የላቸውም። ኢትዮጵያ ሀገራቸው እንዳልሆነች እስከ ቻሉት ድረስ ዘርፈው ለመሄድ ሲሰሩት የነበረው ስራ ፈጣሪ ያው ያለ ጊዜያቸው እንደጣላቸው ነው። ገብቷል ሁሉም የሚረዳው እና ኢትዮጵያን የማይወዷት እና ኢትዮጵያ ያልሆኑ ሰዎች ሲያስተዳድሩ ነው የነበሩት ማለት ነው። ይህን ሰላሳ አመት አብሶሊት ያ በቃ በትክክል ነው ያልከው። ከአንተ ንግግር እንደተረዳው ታውቃለህ አብይ ራሱ በቲፔሌፍ እና በሻቢያ እሊቶች እንደተከበበ ነው እየነገርከኝ ያለው። ቢኮዝ በስውር ኢዝ ባይ ዘ ወይ ምክንያቱም በስውር ከበውት ጨዋታቸው እየተጫወቱ እንደሆነ ነው የተረዳውት። ኤኒዌይ ስለነበረን ጊዜ ቆይታ አመሰግናለሁ። ማንኛውም ሰው በተለያየ በራሱ ፖለቲካ አረማመድ መብት አለው ብዬ አስባለሁ።

አጎል ብቹ ዶክተር በጣም ከባድ ሰው ነው። ፎሎ አርቲስ ተከታዩ ቀጥል። ዶክተር በጣም ነው የማመሰግነው። ለማንኛውም ለሀገር ያለ ፍቅር ከባድ ሰው ነው። አንተ እና ፈጣሪ ሳትሞት የምታስበውን ፈጣሪ ያሳይ። ለህዝብ ጥላቻ ሳይሆን ለሀገር አንድነት ላለ ፍቅር በጣም ነው እንትን የሚለው ምክንያቱም እንደሌላው በጭፍን አንድንድ ድርጅት ኢትዮጵያዊ ያልሆኑ ሰዎችን ደግፈህ መቆም ትችል ነበረ። ለአንተ ቀላል ነበር። ያ ግን እውነትን ፍለጋ ምስን ስትል እረዳሃለሁ። ና ፈጣሪ ያሳይህ ብቻ እውነት ነው። ዘመኑን ል እንዳንተ አይነት አመለካከት ላላቸው ሰዎች ያደርገው ፈጣሪ። ሰላሳ አመት ለእነዚህ ሰይጣኖች ያድርጉላቸው አላደለ። አሁን ደግሞ ለእናንተ አይነቱ ያደርግላችሁ። ያን ነው ልልምስለው። ዶክተር ይበርታ ዩ ታንኪ ሰማች ዛሌ ታንኪ ሰማች ባይዘወይ፣ እሱ ነው ትክክል። በእውነቱን ፍለጋ ነው ያለ ነው እንጂ አሁን ባይዘወይ፣ በጣም የሚገርም ነገር፣ ብዙ የተማረ ኢሊት የሚባል አለ ከዛ ከትግራይ አሁን መደግረ ነገር ራሱ ሊሰማ ራሱ አይፈልግም። ፍራቻ ነው ራስ መጥራት ነው። ምን አይ ነው አይ ነው በቃ በጣም ይገርማል። ኤቪደንስ፣ በዚህ ነው እኛ የምናቀርብላቸው ኤቪደንስ፣ አሁን የዛ ትግራይ ክልል ውስጥ ራሱ ያለውን እንደ ተገዥነት እንደ በሬ ነው የሚገዛው። ከቲፕ ውጭ ከሆነ እንደመታየዋም ይጨፋጭፋዋል። በቃ ረሰቡ አሁን እኮ ጥያቄ ከሆነ ጥያቄ ያለው በቃ ረሰቡ እኛ ራሳችን እናስተዳድር፣ በየአካባቢያችን ያሉ ልጆች የምናቃቸው ልጆች ያስተዳድሩን ብሎ ሲጠይቅ የማህተም ዘመቻ ብለው፣ ማህተቡ እንግዲህ እንጨት ነው በጣም ኋላ ቀር ነው። እንዲያውም አሁን ዲጂታል ዘመን ያለ ነው። የእንጨት ማህተም ዘመቻ ብለው በየአካባቢው እየጨፈጨፉ እየገደሉ የራሳቸው የሰፈር ሰው እያመጡ ያስቀምጣሉ። እንደዚህ እያደረጉ ያለ ይሄ በውጭ ያለው ዲያስፖራ ትግራይ የተወላጅ የሚባለው አይታላ ዝም ይላል። በቃ በጣም በጣም ቅዘና ነው። ፈሪ ነው፣ ፈሪ ነው በቃ ማለት ስለሚገሉ አይ ነው ይገላሉ፣ ገዳይ ናቸው። ግን እንዴ ህይወት እኮ አንተ ዝም ብለህ ባሪያ ኖሮ ብትወር እኮ ትርጉም የለውም። አንድ ቀን እንኳን በነፃነት ብትወር ይሻላል። እንዴ ዝም ብለህ ባሪያ ሆነ ስሌብ ሆነህ ምንም አይነት ነፃነት ሳይኖር ዘመን ሙሉ ከምትወር አንድ ቀን እንኳን ሞት ተናገረ፣ በቃ ከተዋላበት ሞት ምን አለበት? ገብቶሃል? ያው ሞታችን እንኳ አይቀርም እኮ ሁላችን ሞት። ግን ይህን ያክል ማ ይህን ያክል ቲፒኤልኤፍ የተባለ ባንዳ ለማዳን በየአውሮፓ በየአሜሪካው ጨርቅ ቻይና ዞ ሲንከባል የነበረ የትግራይ ዲያስፖራ አሁን ለምዝም አለ። አሁን ለምዝም አለ። ገብቶሃል? አሁን እኛ መጀመሪያ አካባቢ ሲሰድ በን ነበረ። በቃ እኛ ተው ይሄ ጦርነት አያስፈልግም፣ ይሄ የሴራ ጦርነት ነው፣ የስበሳቸው ጦርነት ስለሆነ ህብረተሰባችን አያገባውም በዚህ ነገር ላይ እና ጦርነቱ እኛ እንፈልግም ብለን ለሮሰው እንት ማድረግ ስንጀምር ባንዳ ባንዳ ባንዳ እያሉ እኛን በቃ እንዳንደመጥ ከተለያዩ ማህበራዊ ሚዲያዎች ላይ ሪፖርት እያደረጉ ሲያጠፉን የነበረው ገብተዋል። የተወሰነ እኛ የሰማን ደግሞ ይዳና አለ፣ ቀድሞ ከዛ የሸሸ የወጣ አለ፣ ገብቷል። አሁን ይሄ ብንፈልግ የመሰለ በተለይ በተለይ አንተ ተምር ያለው ምትል ከሆነ ጭራሽ እኮ ለህልና መኖር አለበ ኮ አላይ ማድረግ አለበ ኮ ምንድ ይሆን ያለው ነገር እኔ ጦርነቱ ለምን ዓላማ ነበር ታዲያ? አሁን ተመልሰው እንደዚህ የሚያደርጉ ከሆነ ከኢሳያስም ታደርጉ ከሆነ ከአብይ አህመድን ጋርም እንደዚህ አሁን መንግስታችን ብሎ የሚቀጥሉ ከሆነ ለምን መጀመሪያ ያ ሁሉ ህይወት ሳይጠፋ ንብረት ሳይወድም አያደርጉትም ነበር ብሎ እኮ አትሊስት መቀጠቅ አልነበረበት እኮ የተማረ የሚባል የትግራይ ኤሊት ግን እንደምታየው እስካሁን በጣም ገና ገና ነው። እና በጣም ቀኝ ገዥ ነው። ቀኝ ገዥ እንዲውም አይገልጸውም። በጣም በጣም በጣም ኢትዮጵያ ለማፋረስ እየሰራ ለመገንጠል የተጠቀሙት ከዛ የትግራይ ገበሬ ነው አሁንም ራሱ ኢትዮጵያ የባህር በር እንዳትጠይቅ ገብቷል ኢትዮጵያ አንድነት ማጠብቃ ስለ ናሽናል ኢንተረስቷን እንዳታስከብር ቲፒኤልኤፍ የተባለ ቆሻሻ ነው እየሰራ ያለው በዛ በኩል ምሽግ ይዞ ኢትዮጵያን እስካሁን ድረስ እያደማ ያለው ቲፒኤልኤፍ የተባለ ባንዳ ነው እኛ ደግሞ እንደ ኢትዮጵያውያን ትግራይ አሁን ኢትዮጵያ ናት እንጂ ኢትዮጵያ ውጭ አለችም እንደ ኢትዮጵያ ሆነ የራስን ሀገር ለማፍረስ የሚሰራ ባንዳ እንዴት ትደብቃለህ እንድትጠብቃለ እንዲያውም እሱ እውነት ነው ለማጥፋት መታበያለሁን። ዶክተር ያሁን ስታሊን የሚባለው ሰውዬ አልፎ አልፎ እመለከተዋለሁ፣ እና በቃ ደስ አይለውም። ኢትዮጵያ የባህር በር በቃ ደስ አይለውም። ታውቃለህ፣ በቃ ያንተ እንዳልሆነ ተስፋ ላይ ያስቆረጠ ነው የሚፈልገው። በአማርኛ እየነገረ ኢትዮጵያ ነኝ እያለ ግን በቃ ያንተ አደለም ብሎ ተስፋ ላይ ያስቆረጠ ነው በቃ ጥረቱ ማለት ነው። ማለት ሰው ቢያንስ ወደ ራሱ ማምጣት ካልፈለገ እንኳን ዝም ይላል ቢያንስ ማለት ነው። እና እነዛ በማይሰሩት መልክ ነው ሲሰራ የምታየው። እና የቲ ፒ ኤል ኤፍ አንድ መገለጫ ነው ብዬ አስባለሁ። እንደዚህ አይነት ሰዎች ማለት ነው። በቃ ስራቸው ይሄ ነው። አይመስለው ነገር እሱ ብቻ አይደለም እሱ ብቻ ሳይሆን ለምሳሌ ልንገር የሰራዊቱ የትዴፍ መሪ የነበረ የሆነ ሰው የአድዋ ሰው ነው እሱም እጆ መሪ የሚባል እሱ ምን አለመሰለ እኛ እንደ ሊቢያ እና እንደ ኢትዮጵያ መሆን የለብንም የተሰራ አገር አለን አለ የተሰራ አገር አለን የሚለው ኤርትራ ነው አንድ የአድዋ ሰው ነው የሰራዊቱ ኃላፊ ነው የሚለ የድህነቱ ኃላፊ ወለስላሴ ወለሚካኤል የሚባል እሱም አድዋ ነው የኢትዮጵያ ከጌታቸው ስፋ ቀጥሎ የአገር አቀፍ የድህነት ኃላፊ የነበረው ወለ ስላሴ ወለ ሚካኤል ይባል። ያዷ ሰው ነው። እሱ ምንድን ነው ያለው? እኛ የሻእቢያ የሚባል ፓርቲ ህግደፍ የሚባል ፓርቲ በጣም ትልቅ ፓርቲ ነው። ብዙ ነገር የምንማርበት ያለብን ማር ያለብን ፓርቲ ነው። ስለዚህ እሱ እኛ ጥላቻቸው ያለን ብሎ ኦፊሻል የተናገረዋለ። እነሲህ መስፍን አባይ ጸሐይ እናስመላሽ ራሳቸው ቢይዘውት በነበረ ብረት ነው እንጂ ራሳቸው ያጠፉት ሻእቢያ የለም የገደላቸው ብሎ ነጻ ሲያወጣቸው ታያለ እንደገና ደግሞ የአክሱም ንት መንበረ ሰላማ ብለው ያ መንበረ ሀሰማ ምላቸው ሀሰማ ናት ናቸው። እሱ አሁን ሰርቅ ብርሃን የሚባል ሰውዬ የምን አለ መሰለህ እኛ ከኢትዮጵያ ጋር ምንም አይነት መታረቅ የሚባል አይታሰብም። ከሳውሳል ከዚህ ፊት ኤልዛቤት እና ምናምን እያለ ኢትዮጵያ ንት ሲያደርግ ነበረ ሰውዬ ነው እና ምን አለ ከኤርትራ ሲሄድ ደስ ጋ ግን እስከ መዋሃ ድረስ እንሄላለን አለ። ከኢትዮጵያ ሲሄድ ደስ ጭራሽ አንታረቅም አለ። ከኤርትራ ሰሌዶስ ግን እስከ መዋሃድ ድረስ ማለት ወደ አንድ እንመጣለን ያለው ስፋሀድ ነገም ያው እሱ የተናገረው በቃ ይሄ ህጽቦ ይልሃል። ህጽቦ ማለት ፖለቲካል ህጽቦ ማለት እጥበት፣ ፖለቲካ እጥበት ማለት ማለት ነው። በትግራይ ውስጥ የነበረውን ፀረ ኢሳያስ የሆነ ሀይል፣ ፀረ ሻእቢያ የሆነ ሀይል እንዳለን ተጨፍጭፏል ማለት ነው ፖለቲካ ትርጉ እውነቱ ነው። ይ አሁን ኤርትራ ትግራይ ውስጥ ያለው በሙሉ በሙሉ የሻእቢያ ሀይል ነው። እኛ የቀረ ነው የሻዕቢያ ሀይል ነን ብሎ የተናገረው ስብሃት ነጋ እና በግልጽ ይሻወራል ከመንጀሪ ነው፣ ራሱ መንጀሪ ነው። ቅድም ስናገር የአድዋና የስራይና እሷም፣ ስራይና ኤርትራ ናት እና እሷም ያለችው ጨራሽ አድዋም ራሱ ይዘን ወደ ኤርትራ ያለን ያለችው፣ የሚዲያም ራሱ ሰዎች አሉ። አሁን አብርሃት የሚባል ይባል የዩኒቨርሲቲ ምሁር ነኝ ብሎ የሚጽፍ አለ ፌስቡክ ላይ እና በሚዲያ ላይ ንቀረው ምናለ ኤርትራ ኢትዮጵያውያን ለኢትዮጵያ አፍንጫ አኩርፋ ነው ነፃነቷ ያወጀችው ይላል። መቀሌ ሆኖ እኮ ነው አሁን እሱ ኤርትራን አድርጎ ነው ራሱ ሚቆጥረው። ማለት መቀሌ ሆኖ ኤርትራ እኮ ለኢትዮጵያ አፍንጫ አኩርፋ ነው ምናምን ነጻ ያወጣችው። አሁን ባህር በር ጥያቄ ሲነሳ ከሆነ የሚለው፣ ስለዚህ ኢትዮጵያ ባህር በር የላትም እንዲያውም ከነሳች አፍንጫ ተኮርፋታለች ኤርትራው የሚል። አሁን የልጅ አድሷ ሰው ነው፣ ግን መቀሌ ውስጥ የሚቀመጠው ሌላ ማለት ዳዊት ከበደ የሚባል ዳዊት ከበደ አሁን ጋዜጠኛ ባይ ነው። እሱም ራሱ እሱ በቅጥ በቃ ሻዕቢያ የሚባል እንዲያው ምንም ያደረግ ነው ስኮ እኛ ስለ ካድነው ነው የራሱ ቂም በቀል እየተወጣ ያለው እንጂ ምንም ጥፋት አላጠፋም። ከዛ ጥፋተኛ የሚያደርገው ለኢትዮጵያ ነው የሚከሰው በሙላቸው ነው። ስለዚህ ስታሊን ያነሳሁት እንደማሳያ ነው። በቃ የእነሱ አፍ ማለት ሌሎቹ በስታሊን ልክ ባያውሉ በቃ ሳቢያቸው እዚህ ድረስ ነው ለማለት ፈልጌ ነው። እንደማሳያ ነው እና እነዚህ ሰዎች እስከ ዛሬ ድረስ በቃ ኢትዮጵያ ላይ ገብተዋል የጀርባ ቅማል ሆነውብን የኢትዮጵያ ህዝብ በቃ እየተሰቃየ ነበር ያለው እስካሁን ድረስ። እነሱ ያምጡት ችግር ነው ይህ ሁሉ ችግር ማለት ነው። እና እነዚህ ሰዎች በቃ ካልጸዱ ካልጸዱ ኢትዮጵያ ሰላም አታገኝም ማለት ነው። ዶክተር በቃ በግልጽ አማርኛ እነዚህ ሰዎች በቃ መዝራት አለባቸው ማለት ነው። ስለሆነ በቃ አሁን እነሱ ኦልሬዲ የጥሊያን የአባታቸው ስራ እየሰሩ ነው። ቂም በቀር የጥሊያን አሁን ጥሊያን ኢትዮጵያ አሸነፈችም ብሎ ቂም ቋጥራ ሀይል አለ እንዳለ እነሱ ደግሞ እነዚህ ባንዳዎችን አድርጎ በኋላ ኢትዮጵያን መስለው የእኛ ቋንቋ እየተናገሩ እኛን መስለው እኛን እየወጉ እያደሙ ያሉት እነዚህ የአድዋ ሰፋሪዎች ባንዳዎች ናቸው ብለህ ከዛ ከኤርትራ ጋር የጀመረውን ችግር አሁን ወደ ኢትዮጵያ የገባ በአድዋ በኩል አድርጎ ነው። አሁን ይሄ ኃይል ጠራርገን ካላባረርን በሳን በምንም ተአምር ኢትዮጵያ ሰላም ልታገኝ በምን? እነሱ የፈጠሩት ፈንጅ ደግሞ በየጊዜው የሚፈነዳ በየአካባቢ አለ። ወይ ነው ምለ በየአካባቢው አለ። የጊዜ ጉዳይ ነው እንጂ በየአካባቢው የሚፈነዳ ፈንድ አለ። ያን ፈንጂ ነቅረን የምናወጣው ቲፒኤልኤፍ የተባለ ነቀርሳ ከነ አሳሳው፣ ከነ መዝሙሩ፣ ከነ የቆሻሻ ህገ መንግስቱ፣ ከነ ባንዲራው፣ ከነ ሀውልቱ፣ ከነ አጠቃላይ ሙሉ በሙሉ ጠራርገን ነው ማውጣት ያለብን ከዛ ከኢትዮጵያ ከዛ በኋላ ሰላም እናገኛለን። እና በወርቱ በጣም ደስ በኛ ባይ ሳሌ ራሱ ታንኪ ሰማል ኪያ ኖ ኖ እኔ እኔ አዳመጣ አለው እኮ እኔ ጓደኛ የም አዳመጣ አለው። ብዙ ጊዜ ቤት አልገባም እንጂ አዳመጣ አለው። ኢትዮጵያ ለኢትዮጵያ ያለ መንፈስ ገብቷል። እዚህ ምድር ላይ አንድ ጊዜ ነው የምንኖረው። እና እነዚህ እንግዲህ አስበው ስብሐት ነጋ ከጎረምሳነቱ ጀምሮ አሁን ዳይፐር እስከመጠቀም ደረጃ ሽማግሌ እስከሚሆን ደረጃ ድረስ አንድ ነገር እንኳን እንትና ያለው ነገር የለም ጥሩ ነገር የሰራው ነገር የለም። ገብተዋል ህዝብን ከህዝብ ሲያባላ የነበረ ደም ሲያፈስ የነበረ የሴጣን ስራ ሲሰራ የነበረ ነው። እዚህ ምድር ላይ ገብተዋል እና እንደዚህ አይነት ጭራቅ የሆኑ ሰዎችን ተከትለ ገደል መግባትና አገረን ገደል መግታት ተገቢ ነው ብዬ አላስብም። ምክንያቱም በቃ ወጣቱ እናንተን ነው ማዳመጥ መቻል ያለበት ቀረዳ በቃ ጽድት ያለ ፖለቲካ ሰርቶ መንቀሳቀስ እንጂ ያለበት አሁን የነ ስብሀትን እሳቤ ይዘህ ምናምን አሁንም ሌላ አላስፈላጊ ነገር ውስጥ ምናምን መግባት ችግር መፍጠር አስፈላጊ ነው ብዬን አላስብም። ገብቷል አ እና እደግፋ አለሁ በዚህ በዚህ ነገር ደስ ትለኛለህ ገብቷል በ የኢትዮጵያዊነት መንፈስ ደስ ይለኛል። እና ያ ነው ያለ አቋምም ደስ ይለኛል። አሁን ቅድም ወልቃይት የሚባለው ልጅ የትግራይ ልጅ ፖለቲካ ሊሰራብህ ነበረ ማለት ይጠፋሃል ብዬ አላስብም። ይህን ፌዴራሊዝም ትደግፋለህ፣ ፌዴራሊዝም ትደግፋለህ ምናምን ብሎ ከኦሮሞ ልጆች ጋር ሊያጣላህ ነበረ። ዋንውህም ትንሽ ይህን ጥያቄ እንድትመልስ ፈልጋለሁ ምናምን ስትል ይሄ ነበረው ለዛ ነው። ግን አንተ ትክክለኛ መልስን የመለስክላቸው የጎሳ ፌዴራሊዝም እያባላን ስለሆነ አልፈልገውም። ምክንያቱም ትግራይ በትክክለኛ አንድ ክልል ተበላለች። ውስጧ ግን ብዙ ቋንቋ የሚናገሩ ሰዎች አሉ፣ ህዝቦች አሉ። እነዛ መብታቸው አልተከበረም። አማራ ክልል ውስጥም መንደዛ አለ፣ ኦሮሞ ውስጥም መንደዛ አለ። የተለያየ ቦታ ላይ ተደባልቀን ነው የምንኖረው። ስለዚህ የጎሳ ሳይሆን ትክክለኛ የሆነ ፌዴራሊዝም ማለት ፌዴራሊዝም አንድ ብቻ አይደለም፣ የቋንቋ ብቻ ምናምን ምናምን አይደለም። ብዙ አይነት አለ፣ ጂኦግራፊ አለ፣ ብዙ አይነት አለ እና በእንደዚህ አይነት መልክ ስድት ያለ ፌዴራሊዝም ኢትዮጵያ ላይ ከተገበረ ችግር የለብኝም ብለህ መልስ መለስክላቸው እና ደስ ብሎኛል። ገብተዋል እና ያለህ ነገር ጥረት ያለ ነገር ነው። በርታ ወንድም አለ እኔ እንድታየው እፈልጋለሁ። ጉጉትህን እንድታየው እፈልጋለሁ። የደከምክለትን ነገር መሬት ላይ እንድታየው እፈልጋለሁ እና ምኞት ይሻካል ነው ምን አባት በርታልኝ። ቴንኪው በቃ በጣም እኔ መከብር አለ በጣም ነው ሪስፔክት የማድረግህ ባይዘ እንደዚህ አንደሳን የሚያደርጉ ሰዎች ራሱ በጣም ክሪቲካል ማይንድ ያላቸው ናቸው እንጂ ዝም ብሎ ስሜት እንትን የሚነዳ ሰው አለን። እና ሳይ አንተም በጣም የመሰርክ እና ክሪቲካል ማይንድህን መጠቀም የምችል ሰሆነ እና በጣም እነዚህ አይነት ማይንድ ማግኘትም በጣም ለኝም በጣም ጥሩ የሆነ እድል ነው። እና ታንኪው በጣም ቢክ ሪስፔክት ኪያ ወንድማችን፣ እንዴ፣ ሰላም በርታ ኪያ። ማፍተሪያውን እየሰራ ነው። ኦኬ፣ ማፍተሪያውን እየሰራ ነው አባት። እሱ ደግሞ ግብጽ ስለሆነ ያለው እንጨቱ ምናምን እርጥብ ነው፣ ገባ። ብዙም እንትን የለም።